ግብጽን ያስደነገጠው የትራምፕ ውሳኔ። የግብጽ ኢኮኖሚ ሊንኮታኮት ነው። ለግብጽ መንግስትና ለግብጻውያን አስደንጋጭ የሆነ መረጃም ከወደ አሜሪካ ተሰምቷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የግብጽ የኢኮኖሚና ዲፕሎማሲ የጀርባ አጥንት በሆነው የሲዩዝ ካናል ላይ አደገኛውን በትር አሳርፈዋል። የአሜሪካው ፕሬዝዳንት ያሳለፉት ውሳኔ የአሜሪካ ወታደራዊም ሆነ የንግድ መርከብ በሲዩስ ካናል በኩል ሲያልፍ ከሌሎች መርከቦች በተለየ አንድም ሳንቲም እንዳይከፍል የሚያዝ ውሳኔ ነው። የሲዩስ ካናልን እንደ ብሔራዊ ኩራታቸው የሚመለከቱት ግብፃውያን ታዲያም አሜሪካ ግብፅ ላይ ጥቃት ከፍታለች በሚል ጩኸታቸውን እያሰሙ ናቸው። ለመሆኑ አሜሪካ በሲዩስ ካናል በኩል ለሚያልፉት መርከቦቿ ምን ያክል ክፍያን ለግብፅ ትከፍላለች? ግብፃውያን ለአሜሪካ እየሰጡት ያለው ምላሽ ምንድን ነው? ግብፅ የአሜሪካንን ውሳኔ አልቀበልም ብትልስ ምን ይከተላታል? ሰላም ጤና ይስጥልን። ይህ ሰሞንኛ ነው። የዛሬው ሰሞንኛ ከላይ ላነሳቸው ጥያቄዎች ምላሾችን እየሰጠሁ ግብፃውያንን ስላስደነገጠው መረጃ የምላችኋለሁ አለም። እስከ ፍጻሜው ቆይታችሁ ከሰሞንኛ ጋር ይሁን። በኤምባሲ በተከበበችውና የአፍሪካ ሕብረት መቀመጫ በሆነችው በተወዳጇ ሰፈር ሳርቤት ላይ በታላቅ ቅናሽ ባለ ሁለትና ባለ ሶስት መኝታ እስከ አርባ በመቶ እውነተኛ ቅናሽ በማድረግ ባለ ሁለት መኝታ 9 ሚሊዮን 416 ሺ የነበረውን 5 ሚሊዮን 649 ሺ ባለ ሶስት መኝታ 13 ሚሊዮን 268ሺ የነበረውን 7 ሚሊዮን 960ሺ የዚህ ዕድል ተጠቃሚ ለመሆን ፈጥነው በመደወል መመዝገብ ይችላሉ። እንዲሁም ፒያሳ ላይ ጥቂት የመኖሪያ ቤቶችና የንግድ ሱቆች ስለቀሩን ፈጥነው ይደውሉ። ስልክ ቁጥር 0927563333 ቴመር ፕሮፐርቲስ ምርጫው ስላደረጉን እናመሰግናለን። የትራምፕ ውሳኔ አሜሪካን ወደ ኃያልነቷ መልሳት አለው በሚል ወደ ሥልጣን የመጡት ዶናልድ ትራምፕ የአሜሪካንን ጥቅም ያስጠብቃሉ ያሏቸውን በርካታ ውሳኔዎች እያሳለፉ ይገኛሉ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሀገራቸው አሜሪካ ያሏት መርከቦች የዓለማችን ዋነኛ የንግድ መተላለፊያ በሆኑት በሲዩዝ ካናል እና በፓናማ በኩል ሲያልፉ በነጻ እንዲያልፉ ጠይቀዋል። በትሩስ ማኅበራዊ ትስስር ገጻቸው ላይ መልእክትን ያስተላለፉት ዶናልድ ትራምፕ እነዚህ ሁለት ካናሎች ያለ አሜሪካ ድጋፍ ሊቆሙ አይችሉም፣ አሜሪካ ሁለቱን መተላለፊያዎች በነጻ መጠቀም አለባት ጉዳዩን እንዲያስፈጽም ለውጭ ጉዳይ ሚኒስትር ማርክ ሮቢዮ ትዕዛዝን ሰጥቻለሁ ብለዋል። ዶናልድ ትራምፕ ከዚህ ቀደም አሜሪካ የገነባቸውን የፓናማ ካናል ፓናማ አግባብ ባልሆነ መልኩ እየተጠቀመችው ነው፣ እንደ ቻይና ያሉ ሀገራትም ባልገነቡበት መተላለፊያ ላይ የበላይነትን እየወሰዱ ነው በሚል ክስ ማቅረባቸው ይታወሳል። የፓናማ ካናል በ20ኛው ክፍለ ዘመን መጀመሪያ በአሜሪካ መንግስት የተገነባ ሲሆን በ1977 ደግሞ ሙሉ ለሙሉ ለፓናማ መንግስት ተላልፎ ተሰጥቷል። የስዊዝ ካናል በ1859 የተገነባ ሲሆን በወቅቱም ግብፅን በቀኝ ግዛት የያዘችው እንግሊዝ ግንባታውን ፈጽማለች። በኋላ ላይ ግን የአሜሪካና ፈረንሳይ መንግስታት ገንዘብ ወጪ በማድረግ የስዊዝ ካናልን ያስፋፉት ሲሆን ከ1888 ጀምሮም የስዊዝ ካናል የግብጽ ንብረት ሆኖ ተመዝግቧል። የፓናማ ካናል የካሪቢያን ደሴትን ከፓስፊክ ውቅያኖስ የሚያገናኝ ሲሆን የሱዩስ ካናል ደግሞ ቀይ ባህርን ከሜዲትራኒያን ባህር ያገናኛል። ሁለቱ መተላለፊያዎች ታዲያ የዓለምን የንግድ ግንኙነት የሚያሳልጡ ሲሆን ወታደራዊ መርከቦችም ከአንዱ ስፍራም ወደ ሌላኛው ስፍራ በቀላሉ እንዲተላለፉ ያደርጋሉ። የፓናማው ፕሬዚዳንት ለዶናልድ ትራምፕ ውሳኔ በሰጡት ምላሽ የማንኛውም ሀገር መርከብ በፓናማ ካናል በኩል በነጻ ሊያልፍ አይችልም ብለዋል። የአሜሪካ መርከቦች ስንት ይከፍላሉ? 100 ማይል የሚረዝመውና የሜዲትራኒያንን ባህር ከቀይ ባህር የሚያገናኘው የሲውስ ካናል የዓለም ንግድ የደም ስር ነው ቢባል ማጋነን አይሆንም። ታዲያ በዚህ ካናል በኩል የሚያልፉ መርከቦች እንደሚጭኑት ዕቃም እንደ ግዝፈታቸውና እንዳመጣጣቸው የሚከፍሉት ክፍያም ይለያያል። ማንኛውም የንግድ መርከብ በሲውስ ካናል በኩል ለማለፍ ከ250 እስከ 500000 ዶላር ድረስ የሚከፍል ሲሆን ወታደራዊ መርከቦችም እንደ ክብደታቸው ተመሳሳይ ክፍያን የመክፈል ግዴታ አለባቸው። በ2024 የአሜሪካ የጦርና የንግድ መርከቦች በሲዩዝ ካናል በኩል ለማለፍ ሚሊዮን ዶላሮችን ለግብጽ መንግስት ከፍሏል። ለሲዩዝ ካናል ከፍተኛ ገንዘብ ከፋይ ነች የምትባለው አሜሪካም ከአሁን በኋላ በነፃ ማለፍ ፈልጋለው ማለቷም ግብጽ ከሲዩዝ ካናል በምታገኘው ገቢ ላይ ከፍተኛ ጉዳትን የሚያደርስ ይሆናል። የግብፃውያን ምላሽ ለአሜሪካ። የግብፅ ዜጎች በካይሮ ከተማ የመዝናኛ ስፍራዎች እስከተለያዩ የመገናኛ ብዙሀንና የማኅበራዊ ትስስር ገጾች ለአሜሪካው ፕሬዚዳንት ዶናልድ ትራምፕ ውሳኔ ምላሽን እየሰጡ ናቸው። አህመድ የተባለ የካይሮ ከተማ ነዋሪ በትዊተር ገጹ ላይ ስዩዝ ካናል የእኛ ነው፣ በደማችንና በጉልበታችን በ1956 የግላችን ያደረግነው ምልክታችን ነው። የሲዩዝ ካናል ለግብፃውያን የሞትና የሽረት ጉዳይ ነው። ይህንን ግን ዶናልድ ትራምፕም ሆኑ መንግስታቸው እየተረዱት አይመስለኝም ሲል ማስጠንቀቂያ መሰል ጽሁፍን አጋርቷል። አንድ የቀድሞ የግብጽ ዲፕሎማት ደግሞ የሲዩዝ ካናል ጉዳይ የገንዘብና የውጭ ምንዛሪ ጉዳይ ብቻ አይደለም፣ ይልቁንም ያለመደፈር ጉዳይ ነው በማለት የሲውዝ ካናልን ከልዋላዊነት ጋር አያይዘውታል። ግብጻዊ ተመራማሪ ዱልያ ዚያዳ አሜሪካ የአሁኑ ውሳኔ ላይ ደረሰችው ግብጽ ከቻይና ጋር ያላትን ግንኙነት ይበልጥ እያጠናከረች መምጣቷን ተከትሎ ነው ብሏል። በዓለም አቀፍ ህግጋቶች መሰረት የስዩዝ ካናል የግብጽ ንብረት ሲሆን ሀገሪቱም ካናሉን በፈለገችው መንገድ የመጠቀም መብት አላት። ዶናልድ ትራምፕ ታዲያ የዓለም አቀፉን ህግ የሚጥስ ውሳኔን ማሳለፋቸው የግብጽ ዜጎችን አስቆጥቷል። የወርቅ እርሻው ሲዩስ ካናል በዓመት 9.4 ቢሊዮን ዶላር ገቢን የሚያስገኘው የሲዩስ ካናል የግብጽ የኢኮኖሚ የጀርባ አጥንት ሲሆን፣ የሀገሪቱን ጂዲፒ ሁለት በመቶ የሚሸፍነውም የሲዩስ ካናል ነው። በ2024 ከ20 ሺ በላይ መርከቦች በሲዩስ ካናል በኩል ያለፉ ሲሆን ከካናሉ የተገኘው ገቢም የግብፅን የውጭ ምንዛሪ አንድ ሶስተኛ የሸፈነ ነበር። በከፍተኛ ብድርና የኑሮ ውድነት የምትሰቃየው ግብጽ ከሲዩስ ካናል በምታገኘው ገቢ ውስጥ አንድ ቢሊዮን ዶላር የሚደርሰውን የምታገኘው ከአሜሪካ መርከቦች ነው። ታዲያ ግብፅ የአሜሪካንን ውሳኔ ከተቀበለችና የአሜሪካ መርከቦች በነፃ ማለፍ ከጀመሩ ግብጽ እስከ 20 በመቶ የሲዩስ ካናል ገቢዋን አጣሽ ማለት ነው። አሜሪካ በነጻ መጠቀሟ ብቻ ሳይሆን እንደ ቻይና ሩሲያና ህንድን የመሳሰሉ ሀያላን ሀገራትም የአሜሪካንን አይነት ውሳኔ በማሳለፍ ግብጽ በነጻ መርከቦቻቸውን እንድታሳልፍላቸው ሊጠይቁና የሀገሪቱን ኢኮኖሚም ሊያንኩታክቶት ይችላሉ። በተለይም ከቅርብ ጊዜ ወዲህ በቤልት ኤንድ ሮድ ፕሮጀክት ግብፅን እየጠቀመች የምትገኘውና የጦር መሳሪያን ለግብፅ መሸጥ የጀመረችው ቻይናም ለግብፅ የምትሰጠውን ጥቅም ታሳቢ በማድረግ የሲዩስ ካናልን በነፃ ልጠቀም ማለቱ አይቀርም። ግብጽ እምቢ ካለች የአሜሪካ ምላሽ ምን ይሆናል? ግብጽ የአሜሪካንን ውሳኔ አልቀበልም ካለች አሜሪካ በርካታ የመልስ ምቶችን የማሳለፍ አቅሙ ያላት ሲሆን፣ ሁሉም ግን የየራሳቸውን ችግር ይዘው የሚመጡ ናቸው። የመጀመሪያው አሜሪካ ልትጠቀመው የምትችለው ዲፕሎማሲን ሲሆን ለግብጽ የምትሰጠውን 1.3 ቢሊዮን ዶላር ወታደራዊ ድጋፍ በማቋረጥ ግብጽ ላይ ጫናን የመፍጠር አቅሟ አላት። ነገር ግን አሜሪካ ይሄን ውሳኔ ከወሰነች አሜሪካ በመካከለኛው ምስራቅ ያላትን ወሳኝ ወዳጅ አጣሽ ማለት ነው። በተለይም ግብጽ ሽብርተኝነትን በመዋጋትና የፍልስጤም እስራኤል ድርድሮችን በቀዳሚነት በመምራት ለአሜሪካ ታላቅ አጋር ሀገር ነች። ትራምፕ ግን እንዲ ያለውን ውሳኔ ሊያሳልፉ እንደሚችሉ ከዚህ ቀደም ግብፅ ከፍልስጤሞች ጎን መሆኗን ስታሳይ ፍንጭ ሰጥተው እንደነበር ይታወሳል። አሜሪካ ከሲዩስ ካናል ጋር በተያያዙ እንዲሁም ከግብፅ ኢኮኖሚ ጋር ተያያዥነት ባላቸው ተቋማት ላይ የኢኮኖሚ ማዕቀብ በመጣል ግብፅን ለማንበርከክ የምትሞክር ቢሆንም ይሄ ውሳኔ ግን ግብፅን ይበልጥ ወደ ቻይናና ሩሲያም የሚያቀርባት ይሆናል። አሜሪካ ተጨማሪ ወታደሮችን በሜዲትራኒያን ባህርና ቀይ ባህር ላይ በማሳረፍ በግብጽ ላይ ወታደራዊ ጫናን የምትፈጥርበት አጋጣሚም ሊኖር ይችላል። አሜሪካ ከሲዩዝ ካናል ውጭ ያሉ ሌሎች መተላለፊያዎችን በመጠቀም የግብጽን ኢኮኖሚ በእጅ አዙር የማዳከም አቅሙም አላት። ግብጽ የኮንስታንቲኖፕል ኮንቬንሽንን በመጠቀም የሲዩዝ ካናልን የግሏ ያደረገች ሲሆን አሜሪካ በነጻ ጠቀማለው የሚለውን ሀሳብ እንድትተው በተባበሩት መንግስታት በኩልም ጫናን ማሳደር ትችላል። ግብጽ በተጨማሪም እንደ ቻይና ሩሲያም ኢራንና ሌሎችም የአረብ ሀገራትን ከጎኗ በማድረግ የአሜሪካንን ጫና ልትወጣ የምትችልባቸው እድሎች አሏት። አሜሪካ የሲዩዝ ካናልን በነጻ ጠቀማለሁ ማለቷም ግብጽን ማስደንገጡ የሚጠበቅ ሲሆን በተለይም ከፍተኛ ገቢን ከሲዩስ ካናል የሚያገኘው ናም ኢኮኖሚው እየተዳከመ የሚገኘው የግብጽ መንግስት እንዲህ ያለውን ውሳኔ በቀላሉ ይቀበለዋል ተብሎ አይጠበቅም። ነገር ግን አሜሪካ ለግብጽ ከምትሰጠው ድጋፍ አንጻር ግብጽን የማንበርከክ አቅሟ አላት የሚሉም በርካቶች ናቸው። አሁን ላይ ግብጽ የአሜሪካንን ውሳኔ ከተቀበለች ሌሎች ሀገራትም ተመሳሳይ ጥያቄን በማቅረብ የግብፅን ኢኮኖሚ የማዳከም እድላቸው ሰፊ ሲሆን፣ ግብጽም የአሜሪካንን ውሳኔ አልቀበልም ካለች ደግሞ ብቸኛ አማራጯ ፊቷን ወደ ቻይናና ሩሲያ ማዞር ነው። የጉዳዩ ግለትም ግብፅን የዓለም ሀያላን ሀገራት የፍልሚያ ሜዳ ሊያደርጋት የሚችል ነው። ግብፅ የአሜሪካንን ውሳኔ ትቀበለው ይሆን? አሊያስ የግብፅና የአሜሪካ የፍቅር ጉዞ ማብቂያ ላይ ይደርሷል? ለዚህ ጥያቄ ከእናንተ ምላሽን እንጠብቃለን። እኛ ግን የዛሬውን በዚሁ አበቃን። ሰነ ጊዜ በኤምባሲ በተከበበችውና የአፍሪካ ህብረት መቀመጫ በሆነችው በተወዳጇ ሰፈር ሳር ቤት ላይ በታላቅ ቅናሽ ባለ ሁለትና ባለ ሶስት መኝታ እስከ አርባ በመቶ እውነተኛ ቅናሽ በማድረግ ባለ ሁለት መኝታ 9 ሚሊዮን 416 ሺ የነበረውን 5 ሚሊዮን 649 ሺ ባለ ሶስት መኝታ 13 ሚሊዮን 268 ሺህ የነበረውን 7 ሚሊዮን 960 ሺህ። የዚህ ዕድል ተጠቃሚ ለመሆን ፈጥነው በመደወል መመዝገብ ይችላሉ። እንዲሁም ፒያሳ ላይ ጥቂት የመኖሪያ ቤቶችና የንግድ ሱቆች ስለቀሩን ፈጥነው ይደውሉ። ስልክ ቁጥር 0927 563333። ቴምር ፕሮፐርቲስ ምርጫው ስላደረጉን እናመሰግናለን።